በምድር ላይ በጣም ከፍተኛ ንጥረ ነገር ያላቸው ምግቦች የትኞቹ ናቸው? እንዴት መመገብ አለብን? የሚሰጡን ጥቅሞች ምንድን ናቸው የሚለውን መረጃ ይዘላችሁ መጠናል። ሰላም ሰላም፣ ደህና ናችሁ? እንኳን ወደ እንቁ ጤና ቻናል በሰላም መጣችሁ። በዚህ ቻናል እንግዲህ ስለ ጤና ተከታታይነት መረጃዎችን የምንለቅበት ነው እና ሳብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ቢያደርጉልን ደግሞ ለእኛ ብርታት ነው እና ላይክ በማድረግ ጀምሩልን። ቀጥታ ወደ መረጃው ስንሄድ በምድር ላይ እጅግ በጣም ተመራጭና ንጥረ ነገር የታጨቀባቸው ምግቦች የትኞቹ ናቸው? እነዚህ ምግቦች ጤናማ ብቻ አይደሉም፣ እያንዳንዱ ጉርሻ ትልቅ የሆነ አመጋገብ ጥቅም የሚሰጡ ናቸው። ዛሬ በሳይንስ ላይ ተመስርተን በምድር ላይ በጣም ከፍተኛ ንጥረ ነገር ያላቸው ምግቦችን ደረጃ እንሰጣለን። እንዲሁም ጉልበታችሁን ለመጨመር፣ ጅናን ለመቀነስ፣ ሰውነታችሁን ከበሽታ ለመጠበቅ እንዴት ሊጠቀሙባቸው እንደሚችሉ እንመለከታለን። ማስታወሻችሁን ያዞና እስከ መጨረሻው ከእኛ ጋር ቆዩ። ምክንያቱም እነዚህን ምግቦች ዝርዝር ከያዛችሁ መቼ ምን መጠቀም እንዳለባችሁ መወሰን ቀላል ስለሆነ በሶስት ክፍል ይዘላችሁ መጠናል። ክፍል አንድ ከፍተኛ ንጥረ ነገር ማለት ማለት ከፍተኛ ንጥረ ነገር ማለት የንጥረ ነገሮች ጥግግት ማለት ነው። ይህም ምግቡ ከያዘው ካሎሪ አንጻር ምን ያህል ቫይታሚኖች፣ ማዕድናትና ጠቃሚ ውህዶች በውስጡ እንደያዘ ያመለክታል። ለምሳሌ ዶናት በውስጡ ብዙ ካሎሪዎችን ይዟል፣ ነገር ግን ምንም አይነት ንጥረ ነገር የለውም። በተቃራኒው ሳልሞን ጥቂት ካሎሪዎች እና ብዙ ንጥረ ነገሮች አሏቸው ማለት። ስለዚህ ዛሬ በጥቂት መመገብ ሳይሆን በጥበብ መመገብን እንመለከታለን። ክፍል ሁለት፣ ከፍተኛ ንጥረ ነገር ያላቸው ምግቦች የትኞቹ ናቸው? እያንዳንዱ ምግብ ከአጭር እውነታዎችና ከጤና ጥቅሞች ጋር እንመለከታለን። አንደኛ ጉበት ነው። ይህ የንጥረ ነገሮች ማከማቻ ተብሎ ይታወቃል። ጉበት እንግዲህ በሚያስደንቅ ሁኔታ የምግብ ሰንጠረዥን ይመራል። በቫይታሚን ኤ፣ ቢቲወል፣ አይረን፣ ፎሌት እና መዳብ የበለጸገ ነው። እነዚህ ብዙ ሰዎች ዛሬ የሚጎሏቸው ንጥረ ነገሮች ናቸው። አንድ ጊዜ የተወሰደ የበሬ ጉበት ለብዙ ቫይታሚኖች የአንድ ቀን ፍላጎት ሊያሟላ እንደሚችል ጥናቶች አመላክተዋል። ቀይ የደም ሴሎችን፣ የአንጎል ተግባርና የቆዳን ጤናን በማሻሻል ከፍተኛ የሆነ አስተዋጽኦ አለው። ሁለተኛ ጎመንና ስፒናች፣ እነዚህ አረንጓዴ ግዙፎች ተብሎ ተቀምጠዋል። እነዚህ ቅጠላማ አትክልቶች ቫይታሚን ኬ፣ ቫይታሚን ሲ፣ አይረን፣ ካልሽየም እና በከፍተኛ አንቲኦክሲዳንቶች የተሞሉ ናቸው። ጥናቶች እንደማያሳዩት በየቀኑ አረንጓዴ ቅጠላ ቅጠል የሚመገቡ ሰዎች የልብ በሽታና የአእምሮ ማሽቆልቆል አደጋዎች የመጋለጥ እድላቸው በጣም ዝቅተኛ እንደሆነ አመላክተዋል። እነዚህን ምግቦች እንግዲህ ከተለያየ ምግብ ጋር በመደባለቅ ወይም በዘይት በመጥበስ መጠቀም ትችላላችሁ። ሦስተኛ ሳልሞን እና ሰርዲን ናቸው። የኦሜጋ ስሪ ነገስታት ተብለው ይታወቃሉ። እንደ ሳልሞን፣ ሰርዲን እና ማኪሬል ያሉ ዘይት ያላቸው አሳዎች በኦሜጋ ስሪ ፋቲያሲ ቪታሚን ዲ እና ሲሊኒየም የተሞሉ ናቸው። ኦሜጋ ስሪ ደግሞ ብጠትን በመቀነስ የአንጎል ጤናን በማሻሻል እና ልብን ጠንካራ እንዲሆን በማድረግ ከፍተኛ የሆነ አስተዋጽኦ አለው። እነዚህን ምግቦች እንግዲህ ጤናማ ፕሮቲን በመያዝ የመጀመሪያ ደረጃ የያዙ ናቸው። አራተኛ እንቁላል የተፈጥሮ መልቲ ቫይታሚን ተብሎ ይታወቃል። ነጩ ብቻ ሰውን ሙሉ እንቁላሉ ማለት ነው። በውስጡ ፕሮቲን፣ ኮሊን፣ ቫይታሚኖች እና አይኖቻችሁን የሚከላከሉ እንደ ሉቲን ና ዚያዛንቲን ባሉ አንቲኦክሲዳንቶች የተሞሉ ናቸው። በእንቁላሉ ውስጥ ያለ ኮሊን ለአንጎል ና ለጉበት ተግባር እጅ እጅግ ወሳኝ ነው። አምስተኛ ብሉቤሪ ነው። ትንንሽ አንቲኦክሲዳንት ቦምቦች ተብለው ይታወቃሉ። ብሉቤሪ እንግዲህ ትንንሽ ቢሆንም በአንቲኦክሲዳንት ቫይታሚን ሲ ና ፋይበር ከፍተኛ ናቸው። በሴሉላር ደረጃ ኦክሳይድ ጭንቀትንና እርጅናን ይዋጋሉ። በአንድ ጥናት በየቀኑ ብሉቤሪ የሚመገቡ አዛውንቶች በአስራ ሁለት ሳምንት ውስጥ የተሻለ የማስታወስ ችሎታ ና የአንጎል አፈጻጸም እንደነበራቸው አስቀምጧል። ስድስተኛ በባህር ላይ የሚበቅሉ ወይም የባህር አረም የውቅያኖስ ሱፐርፉዶች ተብለው የሚታወቁ ናቸው። እነዚህ ለታይሮይድ ተግባር ወሳኝ የሆነውን ባዮዲን የበለጸጉ ናቸው። ይህ ደግሞ የብዙ ሰዎች በበቂ ሁኔታ የማገኙት ንጥረ ነገር ነው። ከዚህ በተጨማሪ በማግኔዥም ባይረንና በእጽዋት ላይ በተመሰረተ ኦሜጋ ስሪዎች የበለጸጉ ናቸው። እነዚህን በቀላል አመጋገብ እንግዲህ በሾርባ ውስጥ ወይም በሩዝ በመጨመር እነዚህን ንጥረ ነገሮች ማግኘት ይቻላል ማለት ነው። ሰባተኛ ለውዝና ለውዝ ዘሮች ናቸው። እነዚህም የታመቀ አመጋገብ የያዙ ናቸው። አልሞንድ፣ ዋልኖት፣ ቺያ እና ፍላክስ ዘሮች ጤናማ ቅባቶች፣ ፕሮቲን እና ቫይታሚን ኢን በውስጣቸው ይዛል። የደሜ ስኳርን ለመቆጣጠር ና የልብ ጤናን ለመጠበቅ ይረዳሉ። በቀን አንድ ፍኝ ብቻ የረጅም ጊዜ በሽታን የመጋለጥ እድልን ሊቀንስ ይችላል። ስምንተኛ ስኳር ድንች ነው። ብርቱካናማ ቀለም ያላቸው የስኳር ድንቾች በተለይ ይህ ቀለም የሚመጣው ለዓይን ለቆዳና ለበሽታ የመከላከል ስርዓትን በጣም ጥሩ ከሆነው የቫይታሚን ኤ ቅድመ ሁኔታ የሆነውን ቤታ ካሮቲን በውስጡ ይዟል። ስኳር ድንች ለአንጀት ጤናና ለደም የስኳር ሚዛን የሚረዳ ፋይበር በውስጡ ይሰጣል። ዘጠነኛ ነጭ ሽንኩርት ነው። የተፈጥሮ መድኃኒት ተብሎ ይታወቃል። ነጭ ሽንኩርት ለጣም ብቻ አይደለም፤ በሽታ የመከላከል አቅመን የሚያሳድግና የደም ግፊትን የሚቀንስ ሰልፈር ውህዶችን በውስጡ ይዟል። ጥናቶች እንደሚያሳዩት መደበኛ ነጭ ሽንኩርትን የሚመገቡ ሰዎች ጥቂት ጉድፋና የተሻለ ልብ ጤና እንዳላቸው አመላክተዋል። ጠቃሚ ምክር እንግዲህ ነጭ ሽንኩርትን ከመብላችሁ በፊት ተፈጫችሁ በኋላ ለአስር ደቂቃ ማስቀመጥ ይኖርባችኋል። በዚህ ጊዜ ጠቃሚ ውህዶች እንዲመነቹ ይሆናል ማለት ነው። አስረኛ ጥቁር ቸኮሌት ወይም ኮኮዋ በውስጡ የያዘ ማለት ነው፣ ወይም ጤናማ እርካታ ነው። ጥቁር ቸኮሌት ቢያንስ 7 ፐርሰንት ኮኮዋ በውስጡ ያለው መሆን አለበት። ይህም በብረት ማግኔዥየም፣ እና በመሳሰሉ አንቲኦክሲዳንቶች የበለጸገ ነው። የደም ዝውውርና የአንጎል ተግባርን ያሻሽላል። ሆኖም ግን በጣም ብዙ ካሎሪ በውስጡ ስላለው ትንሽ ትንሽ መመገብ ይኖርባችኋል። ክፍል ሶስት ከፍተኛ ንጥረ ነገር ያለውን አመጋገብ እንዴት መገንባት ይቻላል። ከፍተኛ ንጥረ ነገር ያለው አመጋገብ ለመመገብ ከፈለጋችሁ፣ አንደኛ በትንሽ ሂደት ያለፉ ወይም ብዙ ፕሮሰስ ያልሆኑ ምግቦችን ሙሉ ምግቦች ላይ ማተኮር። ሁለተኛ አይነትን መጨመር። ብዙ ቀለም ማለት ብዙ ንጥረ ነገር ያለው ማለት ነው። ሶስተኛ በእያንዳንዱ ምግባችሁ ውስጥ ፕሮቲን፣ ጤናማ ቅባቶች እና አረንጓዴ ቅጠላ ቅጠሎችን ማካተታችሁን መዘንጋት የለባችሁም። አራተኛ የተጣሩ ካርቦሃይድሬቶች እና ስኳር የበዛባቸው ምግቦችን መቀነስ ይኖርባችኋል። ትንንሽ የዕለት ተዕለት ልማዶች እንግዲህ ለጤናችሁ ከፍተኛውን አስተዋጽኦ አላቸው ማለት። በዓለም ላይ ከፍተኛ ንጥረ ነገር ያላቸው ምግቦች እነዚህ ናቸው። እነዚህን በምግብ ዝርዝር ውስጥ በማካተት እንግዲህ በየዕለት ለጤናችሁ ነዳጅ መሙላት ትችላላችሁ። አስታውሱ ምግብ እንግዲህ መረጃ ነው። እያንዳንዱ ጉርሻ ሰውነት እንዴት መስራት እንዳለበት ይነግራችኋል። እነዚህ ምግቦች ዛሬ ሆኖ በማዕዳችሁ በማካተት ጉልበታችሁን፣ ጤናችሁንና ትኩረታችሁን ሲለወጥ መመልከት ትችላላችሁ። በጥበብ ይመገቡ፣ በጠንካራ ይኑሩ። ላይክ፣ ሰብስክራይብ፣ ሸር ማድረግ እንዳይረሳ። በሌላ ቪዲዮ እንገናኝ። ደህና ሁኑ።